አይነ በሲሩ አፍቃሪ ከሚለው ታሪክ ከክፍል ሰላሳ አምስት የቀጠለ ምን አይነት ህይወት እንደነበረው ለማወቅ ብዙ ደክም ያለው ማወቅ ግን አልቻልኩም። በጣም ደስ ይላል። ታዲያ አህመድ ነበር ስሙ አልሽኝ አሏት። ማርያም ቀጠል አድርጋ አዎ፣ ኡማ አህመድ ነበር ስሙ። አደጋው ከደረሰበትና እርስን ካገኘ በኋላ ቆንጆ ስም ሰጥተውት ወደ ሱለይማንነት ተቀየረ፣ አለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድንያ ተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ ቆዩ። ኡማ ቀጥለዋል። እኔ የምልሽ መርየምዬ፣ አንችና ሱለይማን እኮ እንዴት እንደተዋወቃችሁ አልገባኝም። አልነገርሽኝም እኮ አሏት። መርየም ትንሽ አሰብ ካደረገች በኋላ ኡማ፣ እኔና ሱለይማን እኮ በሱለይማንነት ሳይሆን በአህመድነቱ ዘመን ነው የምንተዋወቀው። አባቴና የአህመድ አባት ወይም የሱለይማን አባት የድሮ ተዋዋቂ ጓደኛሞች ናቸው። ወታደር ቤት አብረው ነበር የሚኖሩትና ያከፉ አደጋ አህመድ ላይ ከመድረሱና እራሱን ከመርሳቱ በፊት ከእኔ ጋር ልንጋባ እየተዘጋጀን ለሰርጋችን አንድ ሳምንት የተቆረጠልን ሙሽሮች ነበርን። ገና በመልክ ሳንተያይ በጣም ነበር የምንዋደደው። እኔማ ፎቶን አምጥተው ሲያሳዩኝ በቃ የሆነ ዓለም ሌላ ፕላኔት ላይ የገባሁ ያህል ተሰምቶኝ ነበር። በጣም ነበር ደስ ያለኝ። በጣም ነበር የወደድኩት። ኒካህ ተደርጎ ሰርጋችን እየተጠበቅን ቀኑ አልመሽ ቀኑ አልነጋ ይለኝ ነበር። በደስታ በጣም አብጀ ነበር። በፍቅሩ በጣም ነድጀ ነበር። ግን ሁኔታዎች ድንገት ተለወጡ። ባልደረባው ማሚም የነገሮችን መጥፎ ሁኔታ አያያዝ ሲመለከት ነገሮች እንዳይበላሹ ብሎ እኔን እና አባቴን ወደ ካናዳ ወሰደን። እዛ ተቀምጠን ወደ ኢትዮጵያ ሰዎች እየላከ የአህመድን ሁኔታ ለማጣራት ሞከረ። የእርሶ ሱሌይማንን ማለትና አህመድ በቃ ከዛ ሰፈር እንደጠፋ ነገሩን እና ፈጹም ሊያገኙት እንዳልቻሉ ነገሩን። ተስፋ ቆርጠን በመቆየት ሳለን ድንገት እርሶ ወደ አዲስ አበባ አህመድን ይዘውት መጡና ድሮ ከሚኖርበት ሰፈር ትንሽ ራቅ ብሎ ነው ቤት የተከራዩት። እርሶና አህመድ ማለት ነው። እና ወደ አዲስ አበባ መጥተው መኖር ሲጀምሩ የዛ የድሮ ሰፈር ሰዎች አህመድን በተደጋጋሚ ጊዜ እያዩት ስለነበር እኔን ፌስቡክ ላይ አግኝተውኝ አናገሩኝ። ማመን አልቻልኩም ነበር። አህመድ ተመልሶ መጣ አዲስ አበባ ነው ያለው አልኳቸው። አዎ አሉኝ። ማመን ስላቃተኝ ተደብቀው ፎቶ አንስተው እንዲልኩልኝ ነገርኳቸው። አነሱና ላኩልኝ። ኦማ ምን እንደምሎት አላውቅም፣ አለች መርየም፣ ዓይኗ ላይ እምባ እያቀረረ ድምጿ እንደ ለቅሶ እየዳዳ በቃ አህመድን ያኔ ሳየው ልቤ ተሰበረ። በጣም ደነገኩኝ። እንዴ አህመድ ማለት እኮ ገና ከርቀት ሲመጣ እሱ እየመጣ እንደሆነ የሚያስታውቀኝ ሽቶ ከርቀት የሚሸትለት የለበሰው ልብስ ከየትም ቦታ ታይቶ እሱ እንደሆነ የሚያስታውቅ ሁሌም ንጹሕና ጽዱት በሚያምር ንጹህና ጽዱ በሚያምር ሱፍ እንኳ አይናማ ጨምጫማ ይለየው የነበረ ሰው ነበር። ግን እነሱ የላኩልኝ ፎቶ አህመድ ጉስቅል ብሎ በትቢያ ያደጨ ልብስ ለብሶ በጣም ተጨራምቶ ስብርብር ብሎ ፊቱ ተበላሽቶ ነበር ያየሁት። ማመን አልቻልኩም። ከዛ አልፎ ተርፎ አይኑን አቶ መነጽር አድርጎ በምርኩዝ እየተመራ ነበር ያየሁት። ኦማ ለአህመድ ይሄ አይገባውም ነበር። እሱ እኮ ሰዎችን ለማኖር ብሎ ራሱን አቅጥሏል አቅልጧል። ሰዎችን በፍቅር ለመስራት ሲል የቻለውን ያደረገ የነበረ ሰው ነው። አህመድን በዛ መልኩ ካየሁ ሰዓት ጀምሮ ጤነኛ መሆን አልቻልኩም። ረጅም ጊዜ የስነ ልቦና ሐኪም ይከታተለኝ ነበር። ነገሮችን አስተካክዬ ወደ ራሴ ስመለስ ወደ አህመድ መመለስ ፈለግኩኝ ባለበት ሁኔታ ላገኘው ፈለግኩኝ ሰዎችም ወደ አዲስ አበባ ሲመጣ አይኑ እንደጠፋ የማስታወስ ችሎታው እንደተቀማና ተቀማና ስሙም ሱላይማን እንዴት ተቀየረ ነገሩኝ ከዛ እዚህ ስላለው የስነ ልቦና ዶክተር ሳማክረው የደረሰበት አደጋ ከፍተኛ ቢሆን ነው የማስታወስ ችሎታው ያጣው ይህንን ለመመለስ ደግሞ በጣም ከባድ ነው። ስለዚህ ወደ ትላንት ማንነቱ ለማስታወስ እየሞከሩ እሱን ከመጉዳት ይልቅ አሁን ባለው ማንነቱ እንደ አዲስ በብልሃት መቅረብ ይሻላል ብሎ አማከረኝ። ብዙ ሰግጄ ዱዓ አደረኩኝ። ዶክተሩም አገዘኝ። አህመድነቱ ረስቼ ሱለይማንነቱን ተቀብዬ እንደ አዲስ መተዋወቅ እንዳለብኝ ሲገባኝ በሰፈሩ ሰዎች አማካኝነት ስልኩን ፈልገው እንዲያገኙልኝ አደረኳቸው። ስልኩን አገኙልኝና ሰጡኝ። በቃ ሱለይማን እየደወልኩለት ላናግረው ሞከርኩኝ። መጀመሪያ አካባቢ ትንሽ ቁጡ ነበር። ቀስ እያለ እየለሰለሰ ሄደ። በጣም እየተግባባን ስንሄድ ግን ወደደኝ፣ በጣም አፈቀረኝ። በፊት በአህመድነቱ ጊዜ አንድ የማይቶኝም ሆነ ድምፄን ሰምቶኝ ስለማያውቅ አልጠረጠረም። በቃ ስለ እኔ ስለ እኔ እንጂ ስለ አባቴ፣ ስለ ሌላ ምንም አልነገርኩትም። የድሮ ህይወቴ የተበላሸ እንደነበር ብቻ ነገርኩት። ምናልባት አንድ ቀን ዋሻሽ ብሎ ይለኛል ብዬ ፈርቼ በቃ በዛ መግባባት ጀመርን። በጣም ተግባባን። ከዛ የመጨረሻ ፍቅር ላይ ወደቀን። ሱላይ ማንነቱን ይበልጥ አፈቀርኩት። የማላቀው አዲስ ማንነቱን በደንብ አወቅኩት። ከአህመድ ግን ያልተቀየረው ነገሩ የአይዋህነቱና መልካም ልቡ ነው። ኦማ በዚህ ረገድ ላመሰግኖት እወድ ያለው ልክ እንደ አዲስ ህፃን ልጅ ሆኖ የተወለደውን ሱላይማንን በአዲስ መልክ ሰርተው ገንብተው መልካምነትን ያስተማሩት እርስዎ ኖት። ሞት አፋፍ ላይ ሆኖ የነበረውን ሰው ለማዳን ለማንም የሚከብድ ለማንም የሚከብድ መስዋዕትነት ከፍለው ህይወት ዘርተውበት ለዛሬ አድርሰውታል። ለዚህ ደግሞ ክብርና ምስጋና ይገባዎታል። ኡማ አለች መርየም እንባዎቿን እንደ ጉድ እየተንዠረገገ። በቃ የቻልኩትን አድርጌ አይኑ እንዲታከም ማድረግ እንዳለብኝ ተሰማኝ። ረጅም አመታት ፈጅቶብኛል የእሱን ህክምና ጉዳይ ለማስተካከል በቃ ነገሮችን ሲሰምሩልኝ አይኑን እንዲታከም አደረኩኝና ገና ከመመልከቱ በሌሎች ነገሮች ልቡ እንዳይሰረግ ቶሎ ከተፋልኩኝ አለች መሬም ኦማ ሲሰሙ በነበሩት ነገር በጣም ተአጅበው በጣም ገርማቸው በጣም ደንቃቸውም ጭምር አያይዘውም ጠየቋት ግን እኮ ልጄ አሁንም ዳግመኛ ሱለይማንነቱን ረስቷል የለፋሽ ወኮመና ቀርቷል። ልጄ ምልታደርጊ አስበሽ አሏት። አሰብሽ አሏት። መርየምም እማ ነገሮች ተደራርበውባት እንጂ በጣም አስተዋይ እንደሆኑ አውቃለሁ። እኔ ማለት እኮ ለአህመድነቱና ለሶለማንነቱ የእሱ ሚስት ነኝ። በአህመድነቱ ሊያገባኝ ተዘጋጅቼ ነበርኩኝ። ሙሽራው ነኝ። በሱለይማንነቱ ደግሞ በጣም በፍቅር አብሮኝ የወደቀ አንዲት ሴት ነኝ። ስለዚህ አህመድነቱን ቢያስታውስ፣ ሱለይማንነቱን ቢያስታውስ፣ በሁለቱም በኩል የኔ ፍቅር ከመሆኑ ውጪ ሌላ አማራጭ የለውም አለች። ይህንን ጊዜ ኦማ ቅስማቸው ተሰበረ፣ ድምጻቸው ቀንሰው ለራሳቸው እንዲህ ሲሉ አስተጋቡ። ልክ ነሽ ልጄ፣ አንቺማ ልክ ነሽ። እኔ ነኝ እንጂ በመሀል ቤት ተረስቼ ቀረሁት አሉ። ይህን ቃላቸውን መርየም ሰማች። ሰምታም አልቀረችም፣ መለሰችላቸው። እማ፣ እርሶም መና አልቀሩም። እርሶንም አረሳዎትም። ይበልጥ እንደ በተሻለ መንገድ ነው ያስታወሱት ለእርሶም ቢሆን ከሱላይማንነቱ ይልቅ አህመድነቱ እኮ ይሻልዎታል፣ አለቻቸው። እማ ደነገጡ። ምን እያልሽኝ ነው ልጄ? ረስቶኛል። እኔ እኮ የማውቀው አህመድን አይደለም። አንዳንቺ እኮ አልታደልኩም። እኔ የማውቀው ሱላይማንነቱን ብቻ ነው። ስለዚህ ሙሉ ለሙሉ ከነመፈጠሬ ከአእምሮ ርግፍ አድርጎ አውጥቶኛል እያልኩሽ እኮ ነው አሏት። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ኦማ አህመድ ወይም ሱሌይማን ከአይምሮ አቶኛል ረስቶኛል ብለው በጣም ተጨንቀዋል ማለት ነው። ለመሬም እንደዛ እያሉ እየነገሯት ነው። ከአእምሮ ዋአቶ ረስቶኛል የሚለው ላይ ነው ያቋረጥ ነው ማለት ነው። ቀጣይ ክፍል አለው። ከክፍል ሰላሳ ስድስት ጋር አብሬ የማቀርብላችሁ ይሆናል። ከተመቻችሁ ላይችን ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየት ካለ ኮሜንት ላይ ያስቀምጡልኝ። አሰላሙ አሌይኩም ወረመቱላ በረካቱ